አንተ ቆራጣ ገባ እንጂ ገብተናል ኔት አትታዩ እንዴ እኛ ምን እናርግ ማን ነው አንተን ላለ ማየት አሁን ልንተኛ ነበረ። ስልችት ብለናል። ያ መላጣ ነው ያመጣን። ሰለቸህ? አዎ ስልችት ብሎናል። ያ ምንድን ነው? ማብራት የለም ትንሽ ነው ማብራቱ። ጠፍቷል። ይበቃል። ይናከል ካለ ነው አንተን ማየት እራሱ እንዴት እንዳስጠላ። ወደ ላይ፣ ወደ ላይ ነው ያልከኝ። ምን ይታያል ደግሞ አንተ? እሺ፣ ማን ማን ነው የምትሄዱት? በሰላሴ ስም ተናዋጊ የጭንቀት መንፈስ። እሺ ተናዋጊ፣ ምን እያረካት ነው? ምን አሁን ላይ ነው የተቀመጥከው? ልቧ መቼም ልብ ነው ተናዋጊ፣ ዙፋን ልብ ነው። እሺ የጭንቀት መንፈስ ዳግማይ አ ሁለት አይነት የጭንቀት መንፈስ አለ። የመጀመሪያው ያው ሰውየው እንዲጠበብ፣ እንዲጨነቅ፣ ግራ እንዲገባው፣ ራሱን አጥፋ አጥፋ እንዲለው፣ ህይወት እንዲሰለቸው፣ ስራ እንዲያስጠላው፣ ትዳሩ እንዳይጥመው፣ በልጆቹ ደስታ እንዳያገኝ የሚላክ መንፈስ አለና ዝም ብሎ ይጨነቃል። ይሄ አለ። ሁለተኛው ደግሞ ደብተራው እዛ ሆኖ ሲደግም ሰውየ እዚ ይጨነቃል። ይሄኛው ምንድን ነው የሚላከው መንፈስ አልገባም፣ ወይም ደግሞ የሚታደሰው መንፈስ መግባት ሲያቅተው ሰውየ ዝም ብሎ ይጨነቃል። እንዶ አንዳንዴ ጸሎት እየጸለየክ እንዶ ጭንቅ የሚል ሰዓት የለም? አዎ ዝም ብሎ የማታውቀው ስሜት ነው። ምንድነው የሚጨነቀው? ሰውነትን ከበድ ይልሃል፣ ራስን ያዝ ያደርጋል፣ አእምሮን ፍዝዝ ያደርጋል። እና ምናልባት እኮ ልብ ስለማንለው እንጂ ጊዜ አለው፣ የሆነ ደቂቃ አለው፣ የሆነ ሰዓት ይመጣና ያንን ስሜት ፈጥሮብህ ከዛ በኋላ ዞር ስል ደግሞ አንተ ራስህ ትሆናለህ። ያን የሆንበት አንዱ ምንድን ነው? እዛ ያ ደብተራው መተተኛው መንፈሱን እየላከ አልገባ ሲል ቦታ ሲያጣ፣ እዛ ስም እየተጠራ አጋንንቱን እንዲያርገው እንዲያርገው ሲባል ነፍስ ታውቃለች፣ እና ስጋ ሴንስ ያደርጋል በዛን ሰዓት ያው አጋንንቱ መግቢያ ሲያጣ ሲሞክር ሲያጣ ሲሞክር ሲያጣ አያልቻልኩም ብሎ ሲመለስ፣ አንተ ነጻ ትሆናለህ። እሱ እስከሚገባ ድረስ አንተ ትጨናነቃለህ። ከገባ በኋላ ደግሞ የባሰ ፈተና ያመጣልና፣ በዚህ በራሱ ያው መተቱ እዛ ሆኖ እየተደገመ አልይዝም አልገባም በሚልበት ሰዓት ሰውዬው ይጨነቃል። መጀመሪያ እንደነገርኳቸው ደግሞ ልክ እንደሱ አገብቶ፣ አስጨንቃት፣ አስጠብባት፣ ሰላም ንሳት ተብሎ ደግሞ የሚገባ አለ እሺ ቀጠቀጠቻችሁ። ዝሙት አጋንንትም አሉ። እሷ ጋር አንተ ቆራጣ ምንድን ነው? ትቀልዳለህ እንዴ? መቆም የለም እኮ። ገዳም ገዳም ይሻላል ከዚህማ። ወባ ዘጀና አጋጥሞ ነዋ። እስኪ ላይ ዝሙት አጋንንት የዝሙት አጋንንት እባክህ ዝም ብለን ነው ምንም አልሰራንም። ዝም ብለን ከአይን ላይ የምትረዳችሁ ላይ ነው። ተነስተን ብዝግ ብለን እንመጣለን፣ ግን ምንም የለም። እሺ አይነ እሺ ቡዳ የቡዳ ዛር መልኳን የምታበላሽ አቤት። እሺ ሁላችሁም ነው የምትሄዱት። በስላሴ በሰላሴ ስም ተሰብሰቡ፣ ተዘጋጁ በምትወዳት በወላዲተ አምላክ ስም። ፊት ራሷ እናት አበላሽው ያለች። ምን እናድርግ እሺ። እንዳትሄዱ ቁጭ በላለች እሷ ናት እሺ። ምን እናድርግ? እንዴት እንዴው ምን ሄዱ። ምንም አትሰሩም ተቀምጣችሁ። ተዘጋጁ፣ በስላሴ ስም በስላሴ ስም በሉ በስላሴ ስም በኃያሉ በመድኃኒዓለም ስም። እሱ እኮ ነው እሱ እኮ ነው። በዝም ብላ ስለምትወደው ይመስላል ሁሌ እኮ እግሩ ነው። በመድኃኒዓለም ስም በስላሴ ስልጣን ይዤሃለሁ። ከመድኃኔዓለም አትበልጥም። በኃያሉ በመድኃኔዓለም ስም እራስ ተካክለ በመድኃኔዓለም ስልጣን ይዤሃለሁ። በስጋና በደሙ በመለኮታዊ ስልጣን ይዤሃለሁ። በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሁላችንም ሁላችንም ለቀን እንሄዳለን፣ ለቀን እንሄዳለን። በሰላሴ ስም በሰላሴ ስም በሲወል ታስረናል፣ በሲወል ታስረናል። የዘጋ ነው እንድሏል። የዘጋ ነው እንድሏል። በድንግል ማርያም ስም በድንግል ማርያም ስም ከፍተን እንሄዳለን ከፍተን እንሄዳለን። በል ሰባት የጮና አውጥ። በስላሴ ስም ቶሎ በል። መጫወት የለም፣ ሰግደን ነው የምንወጣው። እንደፈለክ ብቻ አሁን ሁለት ሶስት፣ አራት፣ አምስት፣ ስድስት። ቅዱስ ሚካኤል ሲሆን ያውርዳችሁ። እዛ ጨለማ ነው የሚታየው። እዛ ጨለማ ውስጥ ያውርድ ቅዱስ ሚካኤል። አይዞሽ፣ አይዞሽ። አባ ይባርኩኝ። እግዚአብሔር ይባርክሽ፣ መብራን ትባርክሽ። አንቺና እነሱ ሰማይና ምድር ናቸው። አትገናኙ። አይዞሽ እሺ እናቴ። መብራን አትለሽ፣ ቅዱስ ሚካኤል አይለሽ።